ዚይውው አሳያቸው። በዛም ዞሮሽ አሳይ። ይኸው ጨርቁ ለማጠብ ነው። ይኸው ጠቡ። ይኸው ስትራች ይባላል። እሺ ሰላም ጤና ይስጥልኝ። እንደምንላችሁ ደህና ናችሁ ወይ? እግዚአብሔር ይመስገን። ይሄ የምትመለከቱት አረቢያን መጅሊስ ጦራ የሚሄድ ነው ማለት ነው። አስራ ሁለት ሜትር አረቢያን መጅሊስ። እንደገና አራት በአምስት 5 ምንጣፍ በራስሽ ምርጫን የተባልኩት ምንጣፉ መጅሊሱ የራሳቸው ምርጫ ነው። እኔ ደግሞ ማች ነገር አድርጌ ነው ማለት ነው ያስቆረጥኩትኝ በካሬ ስለዚህ መጅሊሱ ይሄን ይመስላል። እንደምትመለከቱት ጅቡ የሚያምር መጅልስ ነው ማለት ነው እና አቅርቤ ሳያቸው እንደሱ። ዙም አታርገው ነው አልፈልግም። ዲዛይኑ በምትመለከቱት መልኩ ኦንጋርጌ የሰራው ዲዛይን ነው ማለት ነው። ይሄ ቦንድድ ነው። ይሄ እንደምትመለከቱት በጣም ነው የሚያምረው። በጣም የሆነ እቃ ነው ማለት ነው። እና እያያችሁ ስለምታዝሩ ከልብ እናመሰግናለን። ይሄ የምትመለከቱ መጋረጃ ነው ማለት ነው። እንደኛ ማንም አይሰራም፣ ማንም አይሰራም። እርግጠኛ ነኝ። በቃ ያቆመዋል። ለዚህ ስራ በቃ ሊከብደው ይችላል። ምናምን ማፍታት ማለት ነው። አረ እንደዚህ አፈር የሚበልተው ነው የሚሰሩት ጎዳና ተዳዳሪ

ይኸው አሳያቸው። በዛም ዙሪዎች አሳይ። ይኸው ጨርቁ ለማጠብ ነው። ይኸው ጠቡ። ይኸው ስትረች ይባላል። ይኸው እኔ ቅረቤ እና አሳያቸው። ቅረቤው ይኸው ስትረች። ይኸው እኛ ዚብን የገጠምንላችሁ ይኸው ማጠብ ከፈለጋችሁ ማውጣት ከፈለጋችሁ ልብስ መቀየር ከፈለጋችሁ፣ ያን የአረቢያን መጅልስ ለሁሉም ነገር ዝግጁ ነው። መካዳውንም ቤቢውንም ሁሉ መቀያየር ትችላላችሁ። ጨርቅ ብትሉ፣ ለማጠብ ብትሉ፣ ቢቆሽሽባችሁ ከዛ ይኸው በቃ ይዛችሁ ግጥም ማረግዛ እንዲትወጥሩ ታላችሁ እንዲትወጥራላችሁ እዩ እዩት፣ እዩት። ደማ አለቀ። ድጋፉንማ አይታችሁታል። ያው ድጋፍ የእኔ መጅልስ ድጋፍ ምንድን ነው? ፈልጎት እናመሰግናለን። ለማንኛውም እኔ እንሰርለት